ይህ ቤት እስካሁን ባለው ስንት ብር እንደጨረሰብኝ ልንገራችሁ ከመጀመሪያ ጀምሬ መጀመሪያ ሀብሎ ሲሰራ ጀምሬ ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካቲ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝች ያለሁ። እንግዲህ ይህ የምታዩት ቤት ሀምሳ ሶስት ቆርቆሮ ነው ወይም ደግሞ ሀምሳ ሁለት ቆርቆሮ ማለት ነው። እኔ በሰዓቱ ቆርቆሮን የገዛውት የገዛሁት አንድ ቆርቆሮ 540 ብር ነው። እንደዛ ነው ብቻ 53 ቆርቆሮ 28 ሺ ስድስት መቶ ብር ነው የጨረሰብኝ። ከዛ በኋላ ወራጅ ቋሚ ምናምን ሰባ ሺ ጨረሰብኝ። ሚስማር አስር ሺ ጨረሰብኝ። አናጺዎች ለእጃቸው እስከነ ምግብ ነው ያስያዝኳቸው 15 ሺ። ያው እንደዚህ የባጃጅ ምናምን ትንንሾች ወጪ የሌለበት ነው የምደምርላችሁ። ከዛ በኋላ ጭቃውን ለማስለጠፍ ለሁለት ጊዜ ልጥፍ ከዛ በኋላ ደግሞ ድራቦሽ 30 ሺ ብር ያዙት ማለት ነው። በነገራችን ላይ በጣም የወደኳቸው ጭቃንተኖች መራጊዎች ነው፣ ለጣፊዎች ነው የሚባሉት። በጣም በቃ ሲሚንቶ በሉት እነሱ የለጠፉት እና ከፈለጋችሁ ስልካቸውን አስቀምጥላችኋለሁ። ደቡብ ክልል የትኛውም ቦታ ላይ ሄደው መስራት ይችላሉ ማለት ነው። ያው እዚህ ጋ ሽንት ቤት ነው ያስቆፈርኩትኝ እኔ፣ እንደ ሴፍቲ ታንከር ነው ያሰራሁት። በነገራችን ላይ ቤት መስራት በጣም ከባድ ነው። እኔ ግን ምን ተማርኩ መሰላችሁ፣ እንደው ቤት መስራታችሁ ካልቀረ የጭቃ ቤት ከምትሰሩ ብሎኬት ቤት ብትሰሩ ነው የሚሻላችሁ። ምክንያቱም ዋጋቸው አንድ ናቸው፣ ከብሎኬትና ከጭቃ ቤት ዋጋቸው አንድ ነው። ምንም የሚለያቸው ነገር የለም። እንዲሁም በጣም ያደክማችሁ የጭቃ ቤት ነው፣ የጭቃ ቤት የብሎኬት ቤት ለማስመሰል በቃ እየጠጋገናችሁ እያሳመራችሁ ምናምን ሚወጣው ወጪ ልነግራችሁ አልችልም። በቃ ጥግንግኖሽ ይበዛበታል የጭቃ ቤትና አንደኛችሁን በቃ አይናችሁን ጭፍን አድርጋችሁ ሆዳችሁን ቆረጥ አድርጋችሁ በብሎኬት ብትጀምሩ ነው የሚሻላችሁ፣ ቤት የምትሰሩ ሰዎች። ዋጋቸው ወላሂ አንድ ናቸው። ምንም ልዩነት የለውም ከጭቃ ቤትና ከብሎኬት ቤት ማለት ነው። ቀስ እያላችሁ ትጨርሱታላችሁ። በብሎኬት ጀምሩት፣ ቤት የምትሰሩ ቤት ሰዎች ማለት ነው። ዋጋቸው አንድ ነው። እኔ ራሱ እንዲህ ይሄን ያክል አሁን ይሄ 50 ለቆርቆሮ ወይም 50 ለቅጠል ይሄን አክል ብር ይጨርሳል ብዬ ብናገር ወላ ማንም አያምነኝም። ኢትዮጵያ ያለ ሰው እንጂ ውጭ ሀገር ያላችሁ ሰዎች የምታምኑ አይመስለኝም። እና እስካሁን ባለው እንግዲህ እኔ ሳያልቅበት ሳያልቅ ነው የገባሁት። መስታወት አልተገጠመለትም። ፈራንቹ ዝም ብሎ ቆርቆሮ እንትን ብረቱ ነው የገባው እንጂ መስታወት አልገባለትም። እስካሁን ባለው እስከ አምስት መቶ ሺህ ብር ጨርሷል። ወላ ነው የምላችሁ። አምስት መቶ ሺህ ብር ጨርሶ ገና አላለቀለትም ቤቱ መሬቱ የተገዛበት ቦታው የተገዛበት የሌለበት ነው ምላችሁ። አምስት መቶ ሺህ ብር ጨርሶ ገና ቤቱ አላለቀለትም። ብዙ ነገር ይቀረዋል። ኮርኔስ ይቀረዋል። መስታወት አለ ውጪ አልተገረፈም። በጣም ብዙ ፕሮሰሶች አሉት። ብቻ አንድ ቤት የአንድ የጭቃ ቤት ለማሰራት እንዲሁም በትንሽዬ ሀምሳ ሶስት ቆርቆሮ ወይም ደግሞ ሀምሳ ቆርቆሮ ለማሰራት እስከ አንድ ነጥብ ሁለት ሁለት መቶ ሺህ ብር ሊጨርስ ነው እኔ ዝም ብዬ ሳስበው ማለት ነው ሊያውም አሁን ሲሚንቶ በጣም ቀንሷል። እኔ ዳንጎቴ ሲሚንቶ አንዱ ኩንታል ሁለት ሺ ብር ገስቼ ነበር ያሰራሁት። አሁን ላይ ግን በጣም ቀንሶ አንዱ ኩንታል አንድ ሺ አራት መቶ ብር ነው። የስድስት መቶ ብር ቅናሽ አድርጓል። ና ያው ጭቃው ሰላሳ ሺ ብር ተስማማል፣ ለሰራተኞቹ ለጭቃው። ከዛ በኋላ ደግሞ ሀያ ኩንታል ሲሚንቶ በሁለት ሺ ብር አርባ ሺ ጨረሰ። የሰራተኞች የእጃቸው ሀያ አምስት ሺ ከፈልኩኝ ከዛ በኋላ ውሃ ጠፍቶ ነበር ለውሃ አስር ሺ አልበቃኝም በሚገርማችሁ ነገር እኔ ውሃ ልክ ሳሰራ ቤቱንም ሳሰራ ውሃ ጠፍቶ ነበር አካባቢው ላይና ከሌላ ቦታ ነበር በባጃጅ እያመላለስኩ ቤቱን ያሰራሁት የውሃ ብቻ ወደ አስራ አምስት ሺ ብር ጨርሻለሁ ለውሃ ብቻ ማለት ነው ከዛ በኋላ ያው አስፓልት ዳር ስለሆነ ቤቱ ግዴታ ቆርቆሮ አጥር ያስፈልገዋል ብዬ መቶ አምስት ቆርቆሮ ጨርሷል ይሄ 250 ካሬ አይደለም፣ በነገራችን ላይ ከ250 ካሬ ይበልጣል ግቢው። መቶ አምስት ቆርቆሮ ጨርሷል መቶ አምስት 105 ቆርቆሮ 57000 ብር ነው የገዛሁት። እንደገና ደግሞ ለቆርቆሮ ላጥር ላጥር ሰሪዎች ደግሞ አስር ሺህ ከፈልኩ ከፈልኩኝ ማለት ነው። እንደገና በነገራችን ላይ ቤት የሚያሰራ ሰው ያውቀዋል ወጪው እንዴት እንደሚወጣ ቤት ማሰራት በጣም ከባድ ነውና በተለይ በተለይ ለረጅም ዓመት የሚያማምር ቤት ሰርታችሁ የምትገቡ ሰዎች እኔ እንደው አድናቂያችሁ ነኝና ላጥሩ ብቻ አጥሩ ብቻ ወደ ሰባ ሺህ የጨረሰው አጠቃላይ ማለት ነው እስከነ ሚስማሩ እስከነ ምናምኑ ሰባ ሺህ ይጨርሷል። ከዛ በኋላ ፈራንች ዶር መስኩ እንትኑ በሮቹ፣ ደግሞ የፊት ለፊት አንድ መስኮት ነው ያለው። መግቢያ ኮሪደር አንድ አለው ፈራንቹ። ከዛ ከጀርባ ደግሞ የኮሪደር መስኮትና በር አለ። አጠቃላይ ያለ መስታወት በሩ ብቻ ያለ መስታወት 65 ሺ ብር ነው የጨረሰው። በሩ ብቻ ማለት ነውና ያው ገና አላለቀለትም ብያችኋለሁ። ብቻ ቤት የምትሰሩ ሰዎች አላህ ያግዛችሁ። ቤት መስራት በጣም ከባድ ነው ጓደኞቼ። ያው ይሄ ቤት አጠቃላይ ካልኩሌት አርጌ ቦታ የተገዛበት ብቻ ስንት እንደጨረሰ ቆጭ አረግላችኋለሁ መጨረሻ ላይ ማለት ነው። የውሃ ልኩ ነግሬያችኋለሁ። ቤት ስትሰሩ ቤት ሲሰራ እንድትጣደፉ አይፈልግም። ቀስ በቀስ ተረጋግታችሁ ከልባችሁ እንድታሰሩት ነው የሚፈልገው። ሁሉንም ባንድ ይጨርሳለሁ ካላችሁ ግን በጣም ነው የምትጎዱት። በጣም ጉዳት ላይ ትውድቃላችሁ። ቤተሰሪ ምንድን ነው የሚባለው ደም አልባ ነው ስጋ አልባ ነው ትላለች እናቴና፣ እኔ በዚህ ቤት እንዴት እንደከሳ ወላሂ፣ በጣም ብዙ ሰዎች መንገድ ላይ ሲሄድ አያቆኝም ነበር፣ ይሄ ቤት በማሰራበት ሰዓት ማለት ነው። ይሄ ቤት ቤት ሆኖ ድካሙ ድካም አልነበረምና በተለይ ደግሞ ብቻቸው ስትሆኑ በጣም ከባድ ነበረ። ያው ይሄ መጨረሻ ላይ ነው፣ መጀመሪያ ላይ ነው ከተሰራ በኋላ አጥሩ ምናምን ምናምን ሲሰራ ነው። እንደገና እዚህ ጋ ደግሞ የሽንት ቤት እንደ ሴፍቲ ታንከር ነው። በነገራችን ላይ ሽንት ቤቱን ያስቆፈርኩት ከውስጥ አስቆፍሬ ነው። እያስወጣት ከውስጥ እየገነቡ ነው እየወጡትና፣ ሽንት ቤት ስትሰሩ እንደዛ አድርጎ ብዙ ጊዜ እድሜም ይኖረዋል ሽታውም ይቀንሳል ማለት ነው። እና እንደ ሴፍቲ ታንክር ነው ያሰራሁት ይሄ ሽንት ቤት አጠቃላይ የሰራተኞቹ የሌለበት ብቻ ፕሮሰሱ ብቻ ሀምሳ ሶስት ሺ ብር ጨርሷል። ሽንት ቤቱ ማለት ነው። የሰራተኛው ደግሞ የእጃቸው በሬቱ በጣም ስለደረቀ ስለማይቆፈር፣ የኛ አካባቢ መሬት መሬቱን ለመቆፈር ብቻ አስራ ስምንት ሺን ብር ነው የተስማማሁት። ሽንት ቤቱ የተሰራበት የሌለበት የእጃቸው ብቻ ማለት ነው ሽንት ቤት የሰሩት የአናጺዎቹ ብቻ አስራ ስምንት ሺ ነው አስራ ዘጠኝ ሺ ነው የከፈልኳቸው በቃ ሀያ ሺ ብሉት እስከነ ምናምኑ ማለት ነው። እና ሽንት ቤቱ በዚህ መልኩ ነው ያሰራሁት። እንደ ሴፍቲ ታንከር ነው ያሰራሁት። ከዛ መጨረሻ ላይ ደግሞ በፌሮ በፌሮ ነው ያስሞላሁት መጀመሪያ ላይ እንጨት አደረጉበት። ከዛ በኋላ በፌሮ ማለት ነው ልክ እንደ ብሎኬት ቤት በፌሮ ነው ያሰራሁት እኔ ሽንት ቤት በጣም ነው የምፈራው። በነገራችን ላይ ከመኖሪያው ቤት ይልቅ ሽንት ቤቱ ጥንካሬ ቢኖረው ነው የምመርጠው በጣም ስለምፈራ ማለት ነው እና ሽንት ቤቱ በዚህ መልኩ ሰርተውታል። በነገራችን ላይ ያሰራኋቸው አናጺዎች ደቡብ ክልል የትኛውም ቦታ ላይ ይሰራሉ በተለይ በተለይ ቤቱ ጭቃ እየለጠፉ ሰራተኞች ና አጥሩን ያጠሩ ሰዎች በጣም ጎበዝ ሰራተኞቹ ናቸው ከፈለጋቸቸው የትኛውን ቦታ ላይ ሄደው ይሰራሉ በእኔ አላፍትና በእኔ ዋስትና ስልክ ቁጥራቸውን አስቀምጥላችኋለሁ ማለት ነው እንግዲህ ሽንት ቤቱ በዚህ መልኩ እየሰሩት ነው አላለቀም ከዛ በኋላ ደግሞ ሙሉ ያለውን እያንዳንዱን የቤቱ ኮርኒሱ ምኑ ምኑን ስንት እንደጨረሰብኝ ነግራችኋለው። ቀለሙ ምናምን ማለት ነው። ብቻ ቤቱ በጣም ብዙ ወጪ ነው የሚያስወጣችሁ፣ ግን እያረፋችሁ እያረፋችሁ ስሰሩት ይሻላል። ገባችሁ? ይህን ይመስላል ማለት ነው። ጅምር ላይ ሲሰራ የነበረው እንደዚህ ነው። ከዛ በኋላ ደግሞ ያለውን አሳያችኋለው እንግዲህ ጎመን ተክያለሁ እኔ የዶ የጎመን አፍቃሪ ነኝ እንደምታውቁት ጎመን በጣም ነው የምወደው አሁን ላይ ክረምት ሲመጣ ደግሞ ምን ምን እንደምተክል አትጠይቁኝ በቃ ጎመን ግን የመጀመሪያ ስራዬ ነው ሳልገባበት ቤቱ ገና እንደተሰራ ነው ጎመን የተከልኩት ጎመን በጣም ስለምወድ ማለት ነው እኔስ ተፈደሉ ጓደኞቼ የቪዲዮን ላይክ እያደረጋችሁ ቀጣዩን ጠብቁኝ ማለት ነው ቪዲዮ ላይክ ስለምታረጉልኝ እጅግ አርጊ ጋር አመሰግናለሁ። በነገራችን ላይ እንደፈራሁት አይደለም፣ ቪዲዮዎቼን በጣም ላይክ እያደረጋችሁልኝ ነው። በጣም ነው ማመሰግነው። ሀባይ እወዳችኋለሁኝ።